በ2017 ቤት ስርታችሁ አዲስ ማስመረግ ላሰባችሁ እጅግ በጣም ወሳኝ የሆነ መረጃ ነው። በተለይ ክረምት በቀረበ ቁጥር እንግዲህ የቤት መረጋ ብዙ ጊዜ የሚካሄደው ክረምት በገባ ሰዓት ነው፣ ለውሃው ለምንም ሲባል ማለት ነው። ስለዚህ በአሁኑ ሰዓት እንግዲህ ቤታችሁ ማስመረግ ላሰባችሁ ለመረጋ ምን ያህል ብር ያስፈልገናል? የሚያስፈልገንስ ማተሪያል በአሁኑ ሰዓት ስንት ብር እየተሸጠ ነው? ባለሙያዎች አሁን ላይ ስንት ብር ነው የሚመርጉት? እያንዳንዱ በዝርዝር የማሳውቃቸው ነው የሚሆነው እንግዲህ ስለ መረጋ ከሰራሁላችሁ ቆይቷል። እንግዲህ በየአመቱ ክረምት ተጠጋስ ነው ብዙ ጊዜ ነው ቪዲዮ ምሰራላችሁ። ምክንያቱም ቤቶች ብዙ ጊዜ የሚመረጉት ክረምት ላይ ስለሆነ ማለት ነው። አልፎ አልፎ ነው በየትኛውም ሰዓት ላይ የሚመረጉት። ከዛ አንፃር ነው እንግዲህ። አሁን እንደሚታወቀው ማቴሪያሎችንም ማቅረቢያው ሰዓት ነው። ጭድ ስንት እየተሸጠ ይገኛል? አፈርስ በሲኖ ወይም በቤዥ ስንት ብር እየመጣ ይገኛል? እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። አሰላሙ አሌይኩም ረማት ላ በረካቱሁ ሰላም ንደትናችው ውድ አብደላ ቤተሰቦች ሁሉ፣ ሰላም ሁሉ መልካም ነው ወይ ከኔ ጋአልሐምዱላ ሁሉ ሰላም ነው። እናንተን በያላችሁበት ሰላማችሁ ይብዛለኝ። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ መረጋን በተመለከተ ይሆናል። አዲስ ቤትን ሰርታችሁ ማስመረግ ላሰባችሁ በአሁኑ ሰዓት ለማስመረቅ ብር ያስፈልገናል። ለዛሬ ያስኩላችሁ መረጃ እንግዲህ 73 ወይም 75 ቆርቆሮ ቤት በምትመለከቱት በክብ መልኩ ለተሰራ ኤልሼፕም ሊሆን ይችላል። የሚወስደው ማቴሪያል ተመሳሳይ ነው። ምክንያቱም የቆርቆሮ መጠን ልዩነት እንጂ የቤቱ ግድግዳ ወይም የክፍሉ ብዛት ተመሳሳይ ስለሆነ በኤልሼፕ ሆኖ 58 ቆርቆሮም ለሰራችሁ፣ 7 72ም 75ም 73ም ለሰራችሁ ይህ መረጃ ይሆናችኋል ማለት ነው። ምክንያቱም የምጠቅስላችሁ ማቴሪያል ለሁሉም በቂ ስለሚሆን ማለት ነው። በቅድሚያ እንግዲህ ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ውድ ተመልካቾች እንግዲህ መረጋ ሲነሳ ከመመረጉ በፊት ቤታችን ምን መሆን አለበት፣ ምን ምን መካተት ይኖርባቸዋል፣ አስቀድሞ የሚለውን በቅድሚያ እነሱን ግልጽ ላደርግላችሁና ማስተዋሱ አይከፋም ምናልባት ግልጽም ለማይሆንላቸው እንዲሁም ደግሞ ከሚታዩትም ነገሮች አንጻር ማለት ነው። መረቃ ሲታሰብ የውስጥ መቃንና እንዲሁም ደግሞ የመብራት ቀበራዎች አሉ። እነሱን ቀድማችሁ ብታስገዷቸው ጥቅሙስ ምንድን ነው? ጉዳቱስ ምንድን ነው? የሚለውን እነግራችኋለሁ። ምክንያቱም ቤት ሲመረቅ የመብራት ዝርጋታው አብሮ ከመመረጉ በፊት ያ ማለት እንጨቱ ገና እንዳለ የመብራት ሲስተሞቹ ከውስጥ ቢዘረጉ እጅግ በጣም አሪፍ ነው ብዬ እመክራችኋለሁ። ምክንያቱም ኋላ ጭቃውን አንስታችሁ ነው፣ ተሰንጥቆ ነው እንግዲህ ያን መብራት ቀበራው የሚካሄደው፣ የባለሙያዎቹም ያን በሆነ ቁጥር ኋላ ይጨምርባችኋል። ነገር ግን እንዲሁ በእንጨቱ ላይ እያለ ዝርጋታዎቹን ብታካሄዱት አሪፍ ነው የሚሆንላችሁ ማለት ነው። ሌላው መቃን ነው። መቃን አሁን ይሄ ቤት እንግዲህ ክብነው እንደምትመለከቱት ወደ ሸዋር መግቢያ ላይ መቃን አንድ ቦታ ላይ ያስፈልጋል። ወደ ልጆች መኝታ ክፍል አንድ ያስፈልገዋል። ወደ መኝታ ቤት ሌላ አንድ ያስፈልጋል። እቃ ቤትና ሳሎን መግቢያ ላይ እነዚህ አምስት ቦታዎች ላይ መቃን መገጠም ይኖርበታል ማለት ነው። በአሁኑ ሰዓት እንግዲህ መቃን ለማስገጠም እስከ ስንት ብር ይወስዳል የሚለውን የምነግራችሁ ይሆናል። ከ20 እስከ 22 ሺ ብር አካባቢ የሚያስፈልጋቸው ይሆናል። ውስጡን መቃን ለማስገጠም አምስት ቦታዎች ላይ የሸዋር መግቢያ ላይ የሁለት መኝታ ቤቶች በኩልና የእቃ ቤትና ሳሎን ከኮሊደር ወደ ሳሎን መንገባበት ላይ ያሉ በሮች መቃን ይገጠማሉ ማለት ነው። ስለዚህ ከ20 እስከ 22 ሺ ብር ለመቃን ገጠማ ያስፈልጋል። ይህ በጭራሽ የማይታለፍ ነገር ነው። መቃኑ እንዴት ተገጠመ ነው ቤቱ መመረግ ያለበት። በዚህ መንገድ ብታደርጉት አሪፍ ነው ማለት ነው። ኋላም ምንም የሚያበላሽባችሁ ነገር አይኖረውም። ስለዚህ ውድና የተከበራችሁ ተመልካቾች የመብራት ዝርጋታ ደግሞ ለመዘርጋት በአሁኑ ሰዓት እስከ ባለሙያ ሙሉ ኢንስታሌሽኑ ወይም የመብራት ዝርጋታው ማዘርጋት ካሰባችሁ ማለት ነው እስከ ሀያ ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። ያ ማለት ኋላ ቻክ ብታሰሩ ጅብሰም ኮርኒስ ምናምን እንደዚህ ፕላስቲክ ኮርኒስ ብታሰሩ ምንም የሚጨመር ነገር የለም። ዝርጋታው መጀመሪያ ስለሄደ ቀጥታ ቻካችሁን ማሰራት ኮርኒሳችሁ ማሰራት ነው የሚሆነው። የዛን ሰዓት ምንም የሚፈርስና እንደ አዲስ የሚዘረጋ ምንም አይነት ነገር አይኖርባችሁም። ሙሉውን በዚህ መንገድ የመብራት ዝርጋታዎችና የመቃን ገጠማዎችን ማስኬድ ይኖርባችኋል ማለት ነው። ስለዚህ ውድ ተመልካቾች ለመቃን ገጠማ ከ20 እስከ 22 ሺ ብር ብያችኋለሁ፣ ለመብራት ደግሞ እስከ 20 ሺ ብር ያስፈልጋል ብያችኋለሁ። እነዚህ ከተካሄዱ ወይም ከተዘረጋ እና እነዚህ ከተስተካከሉ ወደ መረጋው የምንሄድ ይሆናል። ለመረጋ የሚያስፈልጉን ማቴሪያሎችን ደግሞ የምናይ ይሆናል። ውድና የተከበራችሁ ተመልካቾች፣ በአሁኑ ሰዓት እንግዲህ ቤት ማስመረግ ላሰባችሁ ከአፈር እንጀምራለን። አፈር ምንድን ነው? እዛ አካባቢ ላይ ያለው አፈር በተለይ እንደ ዋልካማ የሆነ አፈር ከሆነ ለመረጋ አይሆንም። ምስጥ ምናምን ነገር ስለሚስብ ከሌላ ቦታ ለመረጋ የሚሆኑ የሚሸጡ አፈሮች አሉ። እነሱን አምጥታችሁ የምታስቦኩት ማለት ነው። ስለዚህ አሸዋ ማነው አፈር በትልቁ ሲኖ ማለት ነው። ሁለት ሲኖ አፈር የሚያስፈልጋችሁ ይሆናል። ካለው ላይ ትንሽ ቢያንስም ሲቀላቀል ምንም የሚፈጥረው ነገር ስለሌለ የተወሰነ ነገር እዛው ቦታ ላይ ማቀላቀል ስለምትችሉ ሁለት ሲኖ አፈር የምትገዙ ይሆናል። አሁን ላይ እንግዲህ እስከ 12 ሺህ ብር ከ11500 እስከ 12 ሺህ ብር ይላሉ። ስለዚህ ለአንድ ቢቢያዡ 12 ሺህ ብር ሁለት ብታስመጡ 24 ሺህ ብር ለአፈር ብቻ የሚያስፈልጋችሁ ይሆናል። ሌላው ከዚህ በመቀጠል የሚሆነው እንግዲህ ምንድን ነው ጭድ ነው። ጭድ በእስር የምትገዙ ከሆነ አሁን ላይ አንድ እስር 300 ብር ነው የሚሸጠው። 350 ብር ገብቶ ነበር አንድ ወር ሁለት ወር አካባቢ ማለት ነው። አሁን ላይ ከሶስት ከሀምሳ ወደ ሶስት መቶ መቷል። ምክንያቱም ወደ ተመልካቾች አሁን ላይ ቤት የሚያስመርቅ ሰው ስለሌለ ነው የቀነሰው ማለት ነው። ስለዚህ የዛሬ ዓመት አካባቢ ሁለት መቶ ብር ነበር። ዘንድሮ ደግሞ መቶ ብር ጨምሯል። እንዲሁም መቶ ሀምሳ በሉት አሁን ቢቀንስም ሀምሳ ብር ማለት ነው። ስለዚህ ቀድማችሁ ብትገዙ ክረምት ከመግባቱ በፊት በደረቅ አፈሩንም ብታስመጡ ጭዱንም ብታስመጡ እጅግ በጣም ይመከራል። አንደኛ ዋጋዎቹ ቅናሽ ነው የሚሆኑት። ሁለተኛ ምንድነው ክረ ሲጠጋ በተለይ መኪናዎች የሚገቡበት ቦታ ለመኪናዎች የሚያስቸግሩ ከሆነ መኪናዎች ስበፈልገው ዋጋዎችን ይጨምራሉ። ስለዚህ በደረቅ ብታስገቡ አፈሩ ምንም ስለማይሆን እንደዚህ እንዳይበታተን አድርጋችሁ ድንጋ ከባችሁ ምናምን እንደዚህ ታስቀምጡታላችሁ ማለት ነው። አፈራችሁን ከወዲሁ ብታስገቡ አሪፍ ነው። ጭድም ገዝታችሁ ብታስቀምጡ እጅግ በጣም አሪፍ ነው ብዬ እመክራችኋለሁኝ። ምክንያቱም ውድ ተመልካቾች ልክ ክረምቱ ሲገባ ምንድነው የሚሆነው? ሁሉም ለመረጋ ይነሳል። ያኔ ነው እንግዲህ የጭድም ዋጋ የሁሉም የመራጊው የምትሉ ክረምት ላይ እና በበጋ የሚመረጉ የባለሙያ ራሱ የተለያየ ነው የሚሆነው። አሁን በበጋ ላይ ይቀንሳል። ክረምት ሲሆን ደግሞ በጣም ነው የሚጨምረው። ስለዚህ ይህ የታወቀ ነገር ነው። ጭድ ገዝታችሁ ብታስቀምጡና አፈሩን በደረቅ ብታስገቡ እንደ ሀሳብ የምሰጣችሁ ጥቆማ ነው። ስለዚህ ለጭድ እስከ 8 10 ያስፈልጋችኋል። ውስጡ ልስን የሚሆን ከሆነ እስከ 8። ውስጡ ደግሞ ጥቅጥቅ የምታስደርጉት ከሆነ ደግሞ እስከ 7 10 ይበቃችኋል። ስለዚህ እኔ እስከ ልስን ብዬ አስቤ በ8 10 ነው ሂሳቡን የሰራሁላችሁ። በ300 ብር በአሁኑ ሰዓት 24000 ብር ለጭድ ብቻ የሚያስፈልግ ይሆናል። ለአፈር እስከ 24000 ለጭድ 24000 ከዚህ በኋላ ምንድነው የሚሆነው? ውሃ ማቆር የሚያስፈልጋችሁ ይሆናል። ጥቁር ኬንዳ ገዝታችሁ ጎዶ ተቆፍሮ እዛ ላይ ማቆር አድርጎ ነው ክረምት ላይ እንግዲህ የዝናቡን ጎርፍ በመጠቀም ውሃ ማጠራቀብ የሚቻለው። ስለዚህ ማቆር ለማሰራት ደግሞ ማቆሩን ኬንዳውን ገዝታችሁ እስከ ጎዶ ምናምን አድርጋችሁ ከ13000 እስከ 15000 ብር የሚያስፈልጋችሁ ይሆናል ማለት ነው። ቧንቧ የምትጠቀሙ ከሆነ ውሃ በፈለጋችሁበት ሰዓት እንደዚህ የምታገኙ ከሆነ በበርሚል አጠራቅማችሁ የቆጣሪ ብቻ መክፈል ትችላላችሁ ማለት ነው ቀጥታ ግን የዝና ውሃ የምጠቀሙ ከሆነ ማቆር ያስፈልጋል ስለዚህ እስከ 13 15ሺ ብር ለዚህ የምትይዙለት ይሆናል ሌላው እንግዲህ የባለሙያ ነው የባለሙያ እስከ 50ሺ ብር ለባለሙያ የሚያስፈልጋችሁ ይሆናል አሁን ላይ እስከ 45ሺ ምናምን ይመርጋሉ ነገር ግን ክረምት ላይ እንዳልኳቸው ዋጋዎች ይጨምራሉ መራጊም ሁሉም ነገር ክረምት ላይ እና በበጋ የታወቀ ነው ልዩነት አላቸው። ስለዚህ እንደ እስከ አምስት ሺህ ብር ይጨምራሉ። ከ50 እስከ 55 ሺህ ብር ለመረጋ የሚያስፈልጋችሁ ይሆናል ክረምት ላይ ለምታስመርጉ ማለት ነው። ውድ ተመልካቾች እንግዲህ ለመረጋ የሚያስፈልገው ሂሳብ አፈር 24 ሺህ ብር፣ ጭድ 24 ሺህ ብር፣ ለማቆር ከ13 እስከ 15 ሺህ ብር እያቸዋለሁ፣ የባለሙያ እስከ 50 ሺህ ብር። ይህን ጠቅላላ ስትደምሩት 113 ሺህ ብር አካባቢ ለማስመረግ ለመረጋ ብቻ የሚጠይቃችሁ ይሆናል። ከዚህ ላይ እንግዲህ ምን ትደምራላችሁ? መቃን መገጠም አለበት ብያቸዋለሁ ከ20 እስከ 22 ሺህ ብር፣ የመብራት ዝርጋታዎች እስከ 20 ሺህ ብር ብያቸዋለሁ። እነ ይህን ስትደምሯቸው ደግሞ የሁለቱ 42 ሺህ ብር የሚያስፈልጋችሁ ይሆናል። ለመቃን ገጠምና ለመብራት ዝርጋታ ማለት ነው። ከ113 ሺህ ላይ እነ ይህን 42 ሺህ ስትደምሯቸው 155 ሺህ ብር አካባቢ በአሁኑ ሰዓት ቤታችሁን ማስመረግና እንዲሁም የውስጥ መብራት ዝርጋታዎችን መቃንን ጨምሮ የሚያስፈልጋችሁ ይሆናል። መረጃ ውድ ተመልካቾች፣ አሁን የጠቀስኩላችሁን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። በድጋሚ ይህን ቪዲዮ ስትመለከቱ ላይክ ያላደረጋችሁ ላይክ አድርጉ። ለቻናሉ ማድረስ ከሆናችሁ ሰብስክራይብ አድርጉ። ሰላም ሆኖልኝ